እንጠፋለን እኛ እነሱ ይፈልጉናል፣ እና ወንድ ሁነን እንፈልጋቸው በቃ። ይሄ ከአላ የተሰጠን ራህማት ነው። በቃ እኛ ሴት ነን፣ እንደ ሴትነታችን እንፈቀራለን፣ እናፈቅራለን፣ እንፈለጋለን፣ እንወደዳለን። እና መቼም አስር ልብ የለንም እንደ ወንዶች ይችንም ያችንም እየወደድን የምንሯሯጠው፣ እና ያችንም እችን የምንፈልገው ምናልባት እንዳንቺ አይነት መሰሎች ሊኖሩ ይችላሉ። እሱን ብታገባ አይመለከተኝም ብለሻል፣ ነው ግን ማለቴ ያው እኔ እንጃ። ለምን በማዳበሪያ በኬሻ አይሆንም አንጥፈን እንተኛለን፣ ለምን መንገድ ላይ እንግዲህ ከእሷ በላይ ተረት የተረተልን የለም እኔም ፍለጋ ሲመጣ አራት መቶ ሺ አስቀምጥ ስድስት መቶ ሺ አስቀምጥ። የቤት ከተማዊ ነው ሙለከለኩሺ። ውይ የኔ እናት ሳይሄድ ልትይዥው ነው እውነት? አጨበጭብልሻለሁ። አይያዝም እሱ። እንደዚህ ፊት ለፊት ነው፣ እሷ የምታየው እዚህ ጋር ነው፣ እንዲህ ብላ የምታወረው አይኗ ሄዶ ነው ወይስ ካሜራው ነው የሄደው? እሷ እንዲህ ናት፣ እሱም እንዲህ ነው። ፊት ለፊት ለፊት ለፊት ናቸው፣ ግን እንደዚህ እያየች ነው። ሳይድ እንደዚህ እያየች ይመስለኛል። እንግዲህ እንደዚህ ነች ወይስ ሚመስለኝ። ለማንኛውም እኔ ይህንን እኔንም ስደብ እሷንም አስተያየት መስጠት ትችላላችሁ። እኔ ይህን ለእናንተ ትቻለሁ። እንደገና ደግሞ ምንድን ነው ያለችው? ሴት ልጅ ሲፈለግ አይገባትም ስላልሽው ሴቶቹን ሙሉ ባሰበሰባቸው ደስ ይለኛል ምክንያቱም ሁሉም ሴት ደግሞ እንዳንቺ ፈላጊ አይደለም ሁሉም ሴት እንዳንቺ መፈለግ የለባቸው ወይ ደግሞ እንዳንቺ እኛ ገንዘብ ክና አደለ የምንፈልገው እያሉ ፍቅር የሚፈልግ ትክክለኛ ትዳር የሚፈልግ በጣም ብዙ ሴቶች የሆነ በግድ ካላገባሽ ምናምን የሚባል የሆነ ወደዚህ የምታውታለ አደለም ሰውዬው ፊት ለፊት ተቀምጦ እሷ የምታየው ወደ እዛ ነው ማለት ነው የመረከው ነው እንዴ እሰው እንደናፈቅደ በዛ ላይ ንብረትን አልፈልግ ምንህን አልፈልግ ሁሉን ነገርን አልፈልግ ብላ ገብታ ማለት ትዳር ላይ ከዛም በኋላ እንደዛ ወደ ወድማዲዮ ማየት ምን ይሉታል ማለት ነው። በነገራችን ላይ ሱመያን ብመጣ ችግር የለብኝም፣ አስርም ብታገባ ከዛም በላይ ብታገባ ችግር የለብኝም ብላለይ ትናንትም ማለት ነው። ያው ሶማያ መንገድ መለሳላት አለይ። ሶማያ ከየት እንደሚያመጣቸው በናቅም። በነገራችን ላይ ሴቶቹን ያመጣቸዋል ከየት እንደሚያመጣቸው እኮ ደግሞ አናቅም። ደግሞ የሚገቡት ምንድ ነው በአብዛኛው እሱ ብር ስላለው በኋላ ወይም በሆነ ነገር እንትር ቢሉ መውጣት ስለሚችሉ ምንድ ነው የሚያረጉት፣ በቃ ችግር የለው ምናምን ይሉና ማለት ነው። ምን ያደርጋል መሰላችሁ ሁሌም ማለት ነው። ሰላም አሰላሙ አለይኩም ወራህመቱላ በረካቱ። ወሬን ቀጠልኩኝ ረስቸው ማለት ነው። ሰላም ተሆነ ምሳሌ እንዴት ናችሁ? ሊ በያላችሁ በሰላማችሁ በዘስ ሊበሉ ማለት ነው። ላይክ ሸር ሰብስክራይብ ማድረጋችሁን አትርሱ። እንግዲህ ሳይድ አዲሱ ሚስቱ ጋር መቷል ማለት ነው። አዲሱ ሚስቱ ጋር አረቢቱንም ጀምሯል፣ ይችኛቱንም ጀምሯል። ይችኛቱን በነገራችን ላይ አላገባትም። ለምን እንደማያገባ ለምን ደግሞ ወይም ኒካት ካሰረ በኋላ ለምን እንደማያመጣ አላገማ። አንደኛ ነገር ግን ኒካውን ከሳያስር ለምንድን ነው የሚመጣው? ማለት አንደኛ አገባታለሁ ብሎ ሚስቴና ላገባ ነው ብሎ ጨርሶ፣ ወይ ሽማግሌ ሌልክ ነው ወይ በዝቅ እንደምን ልክ ነው ብሎ ነው የሚለው ማለት ነው እና ማለት ነው። በዚህ መልኩ ነው ማለት ነው። ዛሬ እንግዲህ የሆነ እያቆራረጥኩ ማለት ነው ሀሳቤን በመሀል እየተሰራ እኮ ነው ማለት ነው። በነገራችን ላይ የሱመያ አስጠይቷ ተመችቶኛል ማለት ነው። የለለ እርግጠኛ ነኝ እቺ የቱም የገባችው የሆነ ነገር ፈልጋ ነው ከዛ ልክ እንደ ሃዩ ማለት ነው። የሆነ ሰአት ከታሰረ በኋላ በሆነ በሆነ ነገር ታደርግና ከዛ የታለ ወረደ ምናምን እንትንና ይሄን ያክል ክፍያ ላይ ከዛ ሄዳለሁ ምናምን እንትን እነሳለሁ ማለት ነው። በእርግጠኝነት እንደዚህ ነው የምታደርገው ነገር አታረግም ብዬ ነው የማስበው ማለት ነው። ምክንያቱም አሁን ላይ እንኳን ሁለተኛ ሚስት አይደለም አሁን ላይ አንደኛይቱንም ሀቅ ራሱ አይወጡም በደንብ ማለት ነው፣ አይደለም ሁለተኛ ሚስት ተጨምሮ ማለት ነው። ስለዚህ በተለይ በአሁኑ ሰዓት የሁሉንም ፍላጎት ማሟላት አይቻልም፣ እንኳን የሁለተ ሰው አይደለም የራሳችንን ራሱ ብዙ ፍላጎቶች ብዙ ነገር ማድረግ እየፈለግን ብዙ ነገር የሚገድብን የማናረጋቸው ራሳችንን የምንትር የምንልበት አለ ማለት ነው፣ አይደለም ሁለተኛ አይደለም። አስራት ባ ምን ምንትር ብን ሲጀመር ሴት ልጅ እስከሆነች ድረስ ደግሞ ሴት ልጇ እንዴ ተፈልግን ተፈላጊነን እና ሱመያ እየተፈለጊ ስለሆነች ነው፣ እየተፈለገች ያለችው እየፈለጋት ያለው ስለሚወዳት ስለሚያከብራት ስለምታከብረው ገብቶሻላ። አብሯት ብዙ አመታትን ኑሯል። ሁለት ልጆችን አፍርቷል። ሁለት ልጆችን ከማፍራቱ በፊት ደግሞ ብዙ ነገር አሳልፈዋል፣ ለዛውም በሰው ሀገር ላይ ማለት ነው አይደለም? እንደዚ አንቺ ዛሬ እርግጠኛ ነኝ አንቺ እርግጠኛ ነኝ ማለት ነው ብር ስላለው እንደዚ ሀብታም ስለሆነ ነው እንጂ ዝም ብለሽ ዘር ብፈልጊ ሰዋተሽ አይደለም፣ ግን ብሩን ስለምፈልጊ ነው። ወደሹም አይደለም፣ በእርግጠኝነት ወደሹ አይደለም። ወደሹ እንዳልሆነ ደግሞ ፊትሽ ላይ ስለሚያስታውቅ ነው። ማንኛውም ሰው ፊቱ ላይ ያስታውቃል ማለት ነው። ስለዚህ ማግባት ብትፈልጊ አሉ በዙሪያሽ ይኖራሉ ወንዶች፣ በደንብ ነው የሚኖሩት። ግን አንቺ ያንን አይደለም እየፈለግሽ ያለሽ ማለት ነው። ለዛ ስለሆነ ነው የሰውን እንትን አበላሽቶ ደግሞ የኔ ያምራል ማለት እሱ ዘበት አያምረም። ነገጧ ላይ ደግሞ የሆነ ሰዓት ላይ ያንቺ መለያ ይሆናል ማለት ነው። እና ውዲ ተመልካቾች በያላችሁበት ሰላማችሁ ብዘት በዝፍ ዝፍት ይበልልኝ ማለት ነው። ያለ ሰላም ረዴት አይለያችሁ ማለት ነው። ላይክ፣ ሸር፣ ሰብስክራይብ ማድረጋችሁን አትርሱ። በያላችሁበት ሰላም ቆዩ። በአዲስ ቪዲዮ እስከምንመለስ ድረስ እስከዚያው ድረስ ደህና ሁኑልኝ። ባይ ባይ።